ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አዲስ በወጣው የኢሚግሬሽን ሕግ መሰረት ወይም ደግሞ በአዲሱ ዌብሳይት አፕሊኬሽን እንዴት መሙላት እንደሚቻል፣ ለፓስፖርት እንዴት ማመልከት እንደሚቻል እና በቀላሉ በስልካችሁ ወይም ደግሞ በላፕቶፓችሁ በመጠቀም እንዴት አፕላይ ማድረግ እንደምትችሉ እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ። በተለይኛው አዲስ ስለሆነ በደንብ መከታተል አለባችሁ ወደ ቪዲዮ ቪዲዮ ከመጀመራችሁ በፊት ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋል ቪዲዮ ደግሞ ከጠቀማችሁ መጨረሻ ላይ ላይክ ማድረግ እንዳትረሱ ወደ ቪዲዮ በመጀመሪያ ደረጃ ስልካችን ላይ ወይም ደግሞ ላፕቶፓችን ላይ ያለውን ብሮዘር ኦር ክሮም ሊሆን ይችላል ሞዚላ ከከፈትም በኋላ ጉግል ላይደን ደብሊው ደብሊው ደብሊው ዶት ኢሚግሬሽን ዶት ጂኦቪ ዶት ኢቲ ብለን ሰርች እናደርጋለን። በቀጣይ ዌብሳይቱ እንደዚህ አይነት ሆም ፔጅ ያመጣልና። ሶ እንደምታዩት ከፊት ለፊት ላይ ሆም ፔጅ ላይ ሎጊን እና ሬጅስተር የሚል አማራጭ አለው። ሶ ሎጊን የምናደርገው ከዚህ በፊት አካውንት ካለን ነው። ነገር ግን እኛ ሬጂስተር ነው የምናደርገው አዲስ ከሆንን፣ ሬጅስተር የሚለውን ነው ክሊክ የምናደርገው ግን ከዛ በፊት ሰርቪሶችን እ ወይም ደግሞ ሆም ከሚለው ከላይ በኩል ቀጥሎ ሰርቪስስ የሚል አለ። እኛ የምንፈልገው ሰርቪስ ምን አይነት ነው የሚለውን ለማየት ሰርቪስ የሚለውን ክሊክ እናደረጋለን። በዚህ ስር ብዙ አይነት አማራጮችን ይሰጠናል። እንደምታዩት አዲስ ፓስፖርት ማውጣት ከፈለግን ኒው ፓስፖርት የሚለውን ክሊክ እናረጋለን። ሪሹ ፓስፖርት ከእንደገና ፓስፖርታችንን ለማሳደስ እንፈልግ ኦሪጂን አይዲ ማውጣት ከፈለግን እንዲሁም ኦሪጂን አይዲን ሪኢሹ ማድረግ ከፈለግን ከእንደገና ማሳደስ ስንፈልግ የተፈቀደ ኢትዮጵያ አይዲ ለፎሬኖች ወይ ከውጭ የመጡ ሰዎች ሬዚደንሲ ፐርሚት፣ የተለያዩ በጣም ብዙ አማራጮች አሉ። እኛ ግን ከዚህ መካከል ቅድም ያልኳችሁ ኒው ፓስፖርት የሚለው ነው ወይም ደግሞ እንደ አዲስ ሬጂስተር ማድረግ ነው ያለብን። ስለዚህ ወደ ኋላ እንመለስና ሬጅስተር የሚለውን ክሊክ እናደርጋለን። ሬጅስተር የሚለውን ከነካም በኋላ እዚ ጋ አይደንቲፊኬሽን ታይፕ የሚል ያመጣል። የመጀመሪያ የአይደንቲፊኬሽን ታይፕ ምን አይነት አይዲ ነው የምንጠቀመው እኛ ለመዝገብ የሚለውን ነው ሰው ከዚህ መካከል ሬዚደንት አይደንቲፊኬሽን ነንበር የሚለውን ሰሌክት እናደርጋለን። ከዛ በኋላ አይደንቲፊኬሽን ነንበሩን እንሞላለን። ሶ እዚጋ ለቲቶሪያል ለማሳየት ረንደም የሆነ ነንበር ነው ማስገባላችሁ። ነንበሩን ካስገባን በኋላ ሰርች እንለዋለን። ሰርች ስንለው ሰርች ሰክሰስፉሊ የሚል ያመጣላቸዋል። ከዛም በኋላ እዚጋ እንደምታዩት ስማችንን እናስገባለን። በመጀመሪያው ረድፍ የምንጽፈው በእንግሊዝኛ ነው፣ ፈርስ ኔም ከሚለው ማለት ነው። ደን ሚድል ኔም አለ፣ ደን ግራንድ ፋዘር ኔም የምንለዋል። እኛን የአባታችንና እስከ አያታችን ያለውን ኢንፎርሜሽን ተራ በተራ እናስገባለን። ልክ እሱን ደግሞ በስተቀኝ በኩል እንደምታዩት በቅንፍ ውስጥ አማሪ ይላል። ይህንን በአማርኛ እንሞላዋለን ማለት ነው። በእንግሊዝኛ የሞላ ነውን በአማርኛ እዚህ ጋር እንጽፋለን። እስከ ሀያታችን ያለውን ስማችንን እናስገባለን። እሱን ከጨረስን በኋላ ስክሮል አድርገን ወደታች በርዝ ዴት የሚለውን እናስገባለን። እዚጋ እንደምታዩት በቀኝ በኩል ጥግ ላይ እንደምታዩት የካላንደር ምልክት አለች። እሷን ክሊክ ስናደረግ እንደዚህ አይነት ኦፕሽን ያመጣልናል። የትውልድ ቀናችን እንሞላለን ማለት ነው። በሁለቱ ነው በግሮጌሪያን ካላንደር እና በኢትዮጵያን ካላንደር ነው የምንሞላው። ስለዚህ እዚህ ጋር እንደምታዩት ዲኬድ የሚላለ ዲኬድ ያው ዘጠናዎቹ 2ሺ እንደምንለው ማለት ነው። እንግዲህ ዘጠናዎች ውስጥ ካለን ናይንቲ የሚለውን ነካ እና ከዛ መካከል ዓመተ ምሕረቱን ር የሚለው ጋር ዓመተ ምሕረቱን እንመርጣለን መንዝ የሚለው ጋር ወሩን ከመረጥን በኋላ አክሴፕት ምትል ኦፕሽን አለች እንደምታዩት ከስር እሱን ክሊክ እንዳደረግን በሁለቱም ካልኩሌት አድርጎ በዚህ መልኩ ያሳየናል ማለት ነው። የእጃችንንም ራሱ ካልኩሌት አድርጎ እንደምታዩት 31 ዓመት ይላል ማለት ነው። ከዛ በኋላ በታች በር ሰርቲፊኬት ነምበር ሚላለ እዚህ ጋር ሰርቲፊኬት ወይም ደግሞ የ የልደት ካርዳችን ላይ ያለውን ቁጥር እናስገባለን። እሱ ቁጥር ወደ 17 ዲጂት የሚሆን ነው። እንደምታዩት 17 ዲጂት ካልሞላ መስት ቢ ግሬተር ዛን 17 ካራክተር ይላል። ስለዚህ ከ17 ዲጂት በላይ መሆን አለበት ሰው እንደገና እሱን አስተካክለን እናስገባለን ማለት ነው። እዚህ ጋ እንዳልኳችሁ እኔ ጀስት ለቱቶሪያል ስለሆነ ትክክለኛ አይደለም ሰው። ከ17 ዲጂት በላይ ሳረገው ተቀብሉታል። ከዛ ቀጥሎ ናሽናሊቲ ይጠይቀናል። ሰው ናሽናሊቲ ጋር ኢትዮጵያን ብለን እንሞላለን። ከዛም በመቀጠል ኢሜይላችንን በማስገባት ኢሜይላችንን ቫሊዴት ማድረግ ነው። ስለዚህ ኢሜይላችን ካስገባን በኋላ ቫሊዴት ስንለው ቫሊዴት እንዳልነው ወደ ኢሜይላችን ሚሴጅ ይገባልናል፣ የኦቲፒ ሚሴጅ ይገባልናል። ያን ሚሴጅ ኮፒ አድርገን ወይም ደግሞ ጽፈን መተን እዚህ ጋር ፔስት እናደረገዋለን ወይም ደግሞ እናስገባዋለን። በዚህ መሰረት ስድስት ድጅት ያለው ፓስወርድ እናስገባለን። ዘን ከዚህ ጋር እንደምታዩት ኦቲፒ ሰክሰስፉሊ ቫሊዴትድ የሚል ሜሴጅ ይመጣልናል። ዘን አስር የሚሆን ሰከንድ ይቆጥራል። የሰከንድ እስኪያለ ድረስ ቀጣይ ፔጅ አይመጣም ማለት ነው። ልክ እንዳለቀ ስልክ ቁጥራችንንም ቫሊዴት እንድናደርግ ይመጣልናል። ስልክ ቁጥራችን ካስገባን በኋላ ተመሳሳይ ቅድም በኢሜይላችን እንደተላከው በኤስኤምኤስ ደግሞ ኦቲፒ ሚሴጅ ይገባልናል። እሱንም እዚህ ጋር መተን እናስገባለን። ካስገባም በኋላ ሬጂስተር የሚለውን ክሊክ እናደርጋለን። ስልክ ቁጥራችንንም እንደ ቅድሙ ቫሊዴት ያደርግልናል ማለት ነው። ቀጣይ ዩዘርኔምና ፓስወርድ ነው ሴት የምናደርገው። ዩዘርኔም የሚለው ጋር እኛ የምንፈልገውን ዩዘርኔማችን እናስገባለን። እንደምታዩት አብርሃም ዩኒክ የሆነ ዩዘርኔም እናስገባለን። ከዛ በኋላ ፓስወርድ ነው። ሶ ፓስወርድ ስናስገባ አራት ነገሮችን ማካተት አለበት። ካፒታል ስሞል ሌተር፣ ነምበር እና ሲምቦል ማካተት አለበት። እነዚ ካልሆነ ስትሮንግ ፓስወርድ የሚለ አይመጣለን። ስለዚህ ስትሮንግ ለማድረግ እነዚህ አራት ነገሮችን ማካተት አለብን። እዚጋ እንደምታዩት አብሪሽ አት ዋንቱ ስሪ የሚል ፓስወርድ ነው ያስገባሁት። ን ፓስወርድ የሚል ዋጋ ያስገባሁትን ደግሞ ከስር ኮንፊርም ፓስወርድ የሚል ዋጋ ደግሜ ያንኑ ፓስወርድ ያስገባለሁ። ከዛ በኋላ ዩዘር ኔም እንደምታዩት ቫሊዴት መደረግ አለበት እያለ ነው። ን ቫሊዴት አደርገዋለሁ። ከደረኩኝ በኋላ ሬጂስተር የሚለውን ክሊክ ማድረግ ነው ማለት ነው። ከን የሚጠራው ነገር ግን ኢንኬዝ የረሳ ነው ፎርም ካለ ወደኋላ ተመልሰን ቼክ እናደርጋለን። ለምሳሌ ጀንደር የሚለውን ኦር ሴክስ የሚለው ረስቼ ነበረ፣ እሱን አስታክየው ሬጅስተር የሚለውን ክሊክ አድርግ ያለው ን ሬጅስተርድ ሰክሰስፉሊ አለኝ ማለት ነው። ኦልሞስት አሁን አካውንት አለን ሎጊን ማድረግ እንችላለን ማለት ነው። ሎጊን የሚለውን ከነካ ነው በኋላ ሰው ወይም ደግሞ ሮቦት እንደሆነ ቼክ ለማድረግ እንደዚህ አይነት ፐዝል ያመጣልናል። ይህንን እያሽከረከረን ደብል ክሊክ ስናደረገው ይሽከረከራል። ላው ላይ ሰው ክሊክ እያደረግን አሽከርክረን ቅርጹን እንዲይዝ ማድረግ ነው። ቀላል ነው። እሱም ከጨረስን በኋላ ዩዘር ኔምና ፓስወርዳችን እንድናስገባ ፎርም ያመጣልናል። የቅድሙን የሰጠነውን ዩዘርኔም እና ፓስወርድ እናስገባለን ማለት ነው። እዛ ጋ የሰጠነውን ፓስወርድና ዩዘርኒም እናስገባለን። ሰው አብርሃም አት ዋንቱ ስሪ የሰጠነው ዩዘርኔም ፓስወርዱ ደግሞ አብርሽ አት ዋንቱ ስሪ አይደለ። ይህን ከሰጠነው በኋላ ምን እናለን? በኦቲፒ አሁንም ያው ኮንፊርም ማድረግ ስለሚፈልጉ በሚሴጅ ይልኩልናል። ዳኒኤል ላኩን ሚሴጅ ቅድም እንዳስገባ ነው። በዚህ መሰረት 6 ዲጂት ሚሴጅ እናስገባለን። ልክ እንዳስገባን እንደዚህ አይነት ሆም ፔጅ ያመጣልናል። እዚህ ጋር እንደምታዩት ብዙ አይነት አማራጮች አሉ። እኛ ግን የምንፈልገው ኦርዲናሪ ፓስፖርት የሚለውን የመጀመሪያውን ስታርት አፕሊኬሽን የሚለውን ክሊክ እናረጋለን ማለት ነው። ከዛ በኋላ ኦርዲናሪ ፓስፖርት ስር እንደዚህ አይነት የመጀመሪያው ፔጅ ተርምስ ኤንድ ኮንዲሽን ነው። ሶ በዚህ ስር ቀለል አድርገን ቲክ አድርገን የምናልፋቸው ናቸው። ለኛ ነው ወይም ለልጆቻችን ነው አፕላይ የምናደርገው የሚለውን እንመርጣለን። ማይሰልፍ የሚለውን ሰሌክት እናደርጋለን። ለልጆች ከሆኑ ደግሞ ምን ማድረግ እንዳለብን እዚህ ጋር የተዘረዘሩ ነገሮች አሉ፣ እነሱን አንብቧቸው። ለልጆች ከሆነ ከወላጆች ጋር ነው መምጣት ያለባቸው፣ የትኛውን ማቲቪቲ ሲያደርጉ ወላጅ መለየት ያለበትም የሚለውን እና ሌሎች ህጎችን የያዘ ነው። እሱን አንብባችሁ ለፉት። ከዛ ቀጥሎ ደግሞ ያለው ፓስፖርታችሁ በሁለት ቀን ኢሹ እንዲሆኑ ወይ ደግሞ በአምስት ቀን እንዲደርስ ነው የምትፈልጉት የሚለውን አማራጭ ያሳያችኋል። እኔ አሁን እዚህ ጋር የመረጥኩት ፋይቭ ዴይ በአምስት ቀን የሚደርሰውን ነው። እናንተ ግን በጣም አርጀንት ከሆነ ቱ ዴይ ሰርቪስ የሚለውን ሰሌክት ማድረግ ስላላችሁ ከዛ በኋላ አይ አክሴፕት የሚለውን ቲክ እናደርግና ራይት እናደርግበትና ዘን ኔክስት የሚለውን በተን ክሊክ እናደርጋለን ማለት ነው። ዘን ኔክስት ካልነ በኋላ ቅድም የሞላናቸው ኢንፎርሜሽኖችን አፕሊካንት ዲቴሎችን ቅድም ስለሞላን እነዛን ወደዚህ ድራይቨር ጋር ያመጣቸዋል። ብዙቹ ብዙዎቹ የተሞሉ ናቸው። ነገር ግን አዲሽናል ፊልዶች የሚሞሉ ካሉ ወደ ታች ስክሮል አድርገን ቼክ እናደረጋለን። ለምሳሌ ሪጂን ኦፍ እሱን አክሊ ሞልተናል። ፕሌስ ኦፍ በርስ አልሞላንም። ቦታውን አዲስ አበባ ብዬ እናንተ የተወለዳችሁበትን ከተማ ስም እዚ ጋ ታስገባላችሁ ማለት ነው። ከዛ በኋላ ከስር ወረታች ስክሮስ ስናደርግ ለምሳሌ እዚ ጋ አይ ከለር እና ሄር ከለር የሚላለ እነዚህ ሁለቱን ቅድም አልሞላናቸውም። የፀጉራችን እና የአይናችንን ከለር ነው የሚጠይቀን። እነሱን ባይዲፎልት ኢትዮጵያዊ ስለሆነ ብላክ ነው የሚሆነው። ሰው ብላክ ብላክ ብለን እናልፋለን። ከለሩም ማለት ነው ጥቁር ብለን ማለት ነው። ደን ስራችንን ኦኩፔሽን የምንሰራው ስራ ምንድን ነው የሚለውን ከነዚህ መካከል እንመርጣለን። አንደኛውን ስራችንን እናስገባለን። ካስገባን በኋላ መጨረሻ ላይ ማሪታል ስታተስ አለ። የጋብቻ ሁኔታ ሲንግል ማለት ያላገባ፣ ሜሪድ ያገባ፣ ዲቮርስድ የተፋታ ሰው። እኔ ሲንግል የሚለውን ሴሌክት አድርጌ ያለው። ከዛ በኋላ ሄይት ነው ቁመታችን ሜትር ከስንት ነው የሚለውን እዚህ ጋር እናስገባለን። እኔ ሜትር ከሰባ ስምንት ብዬ ያስገባለሁ። በዚህ መሰረት ከጨረስን በኋላ ኢንኬዝ ያልሞላ ነው ወይም ደግሞ ያለፍነው ፊልድ ካለ ወደ ላይ ሄደን ስክሮል እያደረግን ቼክ እናደረጋለን። ሁሉም መሞላቱን ቼክ ካደረግን በኋላ ኮንፊርም ካደረግን በኋላ ኔክስት የሚለውን በተን ክሊክ በማድረግ ወደ ቀጣይ ፊልድ እንሞላለን ማለት ነው። ወደ ቀጣይ ፎርም እንሄዳለን። ቀጣይ የምንሞላው አፕሊካንት አድሬስ ዲቴል ነው። ሜን እና አልተርኔት አድሬስ አለ። ሶ ሜን የምንለው በዋናነት እኛን ኮሚኒኬት የሚያደርጉበት አድሬስ ነው። ስለዚህ ሜን ስንሞላ በጥንቃቄ ትክክለኛውን ኢንፎርሜሽን ማስገባት አለብን። አልተርኔት ግን አማራጭ ስለሆነ እንደ አማራጭ የምናስገባው ደግሞ በዚህ መንገድ የኛው ባይሰራ በዚህ መንገድ ልንገኝ እንችላለን የሚል ኢንፎርሜሽን ነው የምናስገባው። ስለዚህ ሪጅናችንን አስገባን፣ ዞኑን አስገባን፣ ወረዳ፣ ቀበሌ፣ ሲቲ ኮማሬስ ስልክ ቁጥራችንን ጭምር አስገባን ማለት ነው። በተለይ የልደት ሰርተፍኬቱ ላይ ያለውን በትክክል እዚህ ጋር ማስገባት አለብን። አልተርኔት የሚለው ላይ፣ አማራጩ ላይ ደግሞ የሌላ ሰው የቤተሰብ ኢንፎርሜሽን ሊሆን ይችላል፣ እዚህ ጋር እናስገባለን። ልክ እንደ አማራጭ ስለሆነ ኢንኬዝ፣ በዚኛው ባንገኝ በዚኛው ኢንፎርሜሽን በዚኛው ስልክ ቁጥር ሊያገኙን ይችላሉ ማለት ነው። ስለዚህ በዚህ መንገድ ኢንፎርሜሽኖችን እንሞላለን። ን ከጨረስን በኋላ ይነንም ኔክስት ብለን ወደ ቀጣዩ ፎርም እንሄዳለን ማለት ነው። ቀጣይ ሪሌሽን ነው ሶ እዚህ ጋር ዶክመንቶችን አፕሎድ የምናደርግበት ቦታ ነው። ሶ አይደንቲፊኬሽን ታይፕ ከመረጥን በኋላ ወይም ደግሞ ማታወቂያ አይነቱን ከመረጥን በኋላ ዲስ አይደንቲፊኬሽን ነምበር እናስገባለን። ደን እሱን ሰክሰስፉሊ ሰርች አድርገን ካገኘን በኋላ ቅድም እንዳስገባ ነው ስማችንን በእንግሊዘኛም በአማርኛም እስከ ሀያታችን ነው ያለውን አፕሮፕሬትሊ እናስገባለን ማለት ነው። እዚህ ጋር እንደምታዩት ቦርን ኢን ኢትዮጵያ የሚለውን ሴሌክት እናደርጋለን። የተወለደው ነው በኢትዮጵያ ስለሆነ ከዛ በኋላ ፕሌስ ኦፍ በርስ ናሽናሊቲ ቅድም እንደሞላ ነው እየሞላን ምናልፍ ይሆናል ተመሳሳይ ስለሆነ እነዚህን በቀላሉ እየሞላ እናልፋለን። ሞልተን ከጨረስን በኋላ ክሮስ ቼክ አድርገን መጨረሻ ላይ አክሴፕት የሚለውን በተን ክሊክ እናደርጋለን። በዚህ መሰረት የሞላኑን ኢንፎርሜሽን ሴቭ ያደርግልናል። ኢንኬዝ ግን የተሳሳትነው ነገር ካለ እዚህ ጋር የኤዲቲንግ ምልክት አይከን አለች። እሷን ክሊክ አድርገን አፕዴት ማድረግ የምንፈልገው ኢንፎርሜሽን ካለ ከእንደገና ገብተን ኢንፎርሜሽኖችን ቀይረን እዚ ጋ እንደምታዩት መጨረሻ ላይ አክሴፕት የሚለው ነው አፕዴት የሚል ይመጣል። አፕዴት የሚለውን ነክተን መውጣት እንችላለን፣ ማስተካከል እንችላለን ማለት ነው። ቀጣይ ስቴፕ ዶክመንት አፕሎድ ነው። ቅድም አፕሎድ ካደረግነው ዶክመንቶች በተጨማሪ ስፔሲፊካሊ ዶክመንቶችን ብቻ አፕሎድ የምናደርግበት ፔጅ ነው። ከፊት ለፊቱ እንደምታዩት የዳውንሎድ ምልክት ያለውን ክሊክ እያደረግን የሚያስፈልጉትን ዶክመንቶች አፕሎድ እናደርጋለን ማለት ነው። ለምሳሌ ገቨርንመንት አይዲ ካስፈልገን አውቶንቲኬትድ በርዝ ሰርቲፊኬት ሌላም አዲሽናል ዶክመንቶች ካሉን አድ ዶክመንት እያልን አፕሎድ ማድረግ እንችላለን። ይህን ልክ እንደጨረስን አፖይንትመንት ወደሚለው ወይም ደግሞ ቀጠሮ ወደ ማስያዝ እንሄዳለን ማለት ነው። ቀጠሮ ስናስይዝ በሚመቸን ቀን ላይ ካንትሪውንና የምንሰጥበትን ኤሪያ እንሞላለን። ኢሚግሬሽን ኤንድ ሲቲዝንሽፕ ሰርቪስ ኦፊስ ሄደን ነው የምንሞላውን አፕሊኬሽን ዴቱን ወይም ደግሞ ቀጠሮ የምናስይዝበትን ፍሪ ዴት እንመርጣለን ማለት ነው። እዚህ ጋር እንደምታዩት ሁሉም ቀጠሮ ተይዘዋል። ጁላይ ላይ ምንም አይነት ስፔስ የለም። ስለዚህ ኦግስት ላይ መጥተን ኦግስት አራት ላይ ነው ሄ ፈልገው ወይም ደግሞ ሁለት ላይ እኔ አራትን እንመርጫለው ኦግስት አራት አክሴፕት ብዬ እወጣለሁ ማለት ነው። ታይም ስሎት የሚለው ጋር ምን መጣና ጠዋት ነው ወይም ደግሞ ከሰዓት ነው የሚመቸን የሚለውን ከሁለት አንዱ መርጠን ጠዋት ከሆነ ጠዋት ላይ አፍተርኑን ከሆነ ደግሞ አፍተርኑን የሚለውን መርጠን ሰዓቶቹን ጋፖቹን እንሞላለን። ከዛ በኋላ የሞላነውን አፕሊኬሽን በዚህ መንገድ ያሳየናል ማለት ነው። እዚ ጋ እንደምታዩት ይህንን ዳውንሎድ እናደርገዋለን፣ ምክንያቱም አሻራ ለመስጠት ስንሄድ ይህንን ፕሪንት አድርገን ይዘን መሄድ ስላለብን ነው። በዛ የመጨረሻው ስቴፕ ፔመንት ነው። እዚጋ እንደምታዩት ሀያ ሺህ የኢትዮጵያ ብር እንከፍላለን። የተለያየ የመክፊያ አማራጮች አሉት። በንግድ ባንክም በቴሌ ብር መክፈል እንችላለን። በሲቢ ብር መክፈል እንችላለን ከነዚህ መካከል አንደኛውን ከመረጥም በኋላ ከታች ኮንቲኒ የሚል አማራጭ አለ። ለምሳሌ ሲቢ ሞባይል መርጫ አለው ን ኮንቲኒ ላዋለው ወዲያው ሚሴጅ ይገባልናል። የማመልከቻ ባርኮድ እንደተላከና በዚህ ባርኮድ መሰረት ክፍያውን በ48 ሰዓት ማልፈጽም ከሆነ ሂደቱ እንደሚሰረዝ የሚናገር ነው። ስለዚህ በ48 ሰዓት ውስጥ ወይም ደግሞ በሁለት ቀን ውስጥ ከፍለን መጨረስ አለብን ማለት ነው። እንዲሁም ወደ ኢሚግሬሽን ብሬ ስትሄዱ ሄዱ መርሳት የሌለባቸው ነገሮች አሉ። የመጀመሪያው ቅድም ሞልተን የጨረስነውን ፎርም ፕሪንት አድርገን ሃርድ ኮፒ መያዝ ያስፈልጋል። ሁለተኛው የፋይዳ መታወቂያችሁ ማንዳቶሪ ስለሆነ ፋይዳ መታወቂያ መያዝ እንዳትረሱ። ሶስተኛው የከፈልንበትን ሪሲት መያዝ አለብን። የመጨረሻው ጉድ ፎቶ አትሊስት ሶስት ወይም ደግሞ ሁለት ይዘን መሄድ አለብን። እንዲሁም ይህን አገልግሎት የምታገኙት ጎተራ የሚገኘው የኢሚግሬሽን ቢሮ